ሰላም ጤና ፍቅር በረከት ተመኝንላችሁ ቤተሰቦቻችን ያላችሁበት ለም ዳርቻ ሁሉ እንደምን ቆያችሁን? እንደተለመደው በአዲስ መረጃ ተገናኝተናል። እነዚህ አዳዲስ መረጃዎች ደግሞ በስፋት አሜሪካን የሚመለከቱ ናቸው። ከትራምፕ ጋር ተያይዘው በርካታ መረጃዎች እየወጡ ነው። አሜሪካም ብቻ አይደለችም። እስራኤልም እንግዲህ ከባድ የሆነ ቀውስ የሚያስከትል በጋዛ ሰርጥ ያካሄደችው አንድ የአየር ድብደባ አለ። በጣም በርካታ ሰዎች ተገድለዋል ማለት ነው። ይሄ አለማችን ላይ ያለውን ውጥረት እጅግ በጣም ከፍ ተስፋ አድርጎታል። ትራምፕም ከሩሲያው ፕሬዝዳንት ጋር ከመወያየታቸው አስቀድሞ በርካታ ነጥቦች ላይ መስማማታቸው ተገልጾ ይሄ ጉዳይ በጣም በስፋት እየተራገበ ነው ያለው ማለት ነው። ታዲያ በጣም አስደንጋጭ የሚባለው በመቄዶኒያ ወደ 59 ሰዎች አልቀዋል። ሰቡኑን የምታስታውሱ ከሆነ እንደ መረጃ አድርሰናችሁ ነበረ። ጨረቃ ደም ለብሳለች። በተለይ ደግሞ ምዕራባውያን በጣም ተደናግጠው ነበረ። ሊሆን ይችላል ይህ ነገር ከእግዚአብሔር የሚሰጥም ምልክት ነው። ጥሩም መጥፎም ነገር ሲመጣ ከእግዚአብሔር ምልክት ይሰጠ ይሆናል ብለን ከእናንተ ጋር ተወያይተንበት ነበረ። ኢራንን በተመለከተ ኢራንም ወንዞቿ ወደ ደም እንደተቀየሩ እየተነገረ ነው። በጣም በርካታ መረጃዎች ኢራንንም የተመለከተ እየወጣ ነው። ከዚህ ከኛ ከአሰብ ወደብ ጋም እንዲሁም ደግሞ ቻይናና አሜሪካ፣ ሌሎችም ሀያላን ሀገራት ያንን ስትራቴጂክ ቦታ ስለሚፈልጉት ከኢራን ጋር ከፍተኛ የሆነ ውጥረት ውስጥ እንዳሉ እየተነገረ ነው ማለት ነው። እነዚህን መረጃዎች ዘርዘር አድርገን እናያቸዋለን። ቤተሰባችንን ያጠቀላቀላችሁ አድማጭ ተመልካቾቻችን ደግሞ ሰብስክራይብ አድርጉና ይደሏ ምልክት ተጭናችሁ እኛን ተቀላቀሉ፣ ስንል በአክብሮት እንጋብዛችኋለን። እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራቸውን ዘለቆ አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ እኔ ሮማን ጸጌ አድርሳችኋለሁ። ሰናይ ቆይታ ይሆንላችሁ። ከእስራኤል ስንጀምር እስራኤል በጋዛ ሰርጥ ባካሄደችው ከባድ ድብደባ ከ330 በላይ ሰዎች ናቸው የተገደሉት። የእስራኤል ጦር በጋዛ ሰርጥ መጠን ሰፊ ጥቃቶችን እያካሄደ መሆኑን ሲገልጽ የሀማስ ጤና ሚኒስቴር ደግሞ በጥቃቱ 330 ፍልስጤማውያን መገደላቸውን ገልጿል። ይህም እንግዲህ ቀጠናው በጣም ከፍተኛ ውጥረት ላይ እንዳለ አመላካች ነው። የእስራኤል መከላከያ ኃይል የሃማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩ ነው የገለጸው ማለት ነው እና በጥቃቱ የጋዛ ሰርጥ አገር ውስጥ ጉዳዮች ሚኒስትር የሆኑት የሀማስ ከፍተኛ የደህንነት ባለስልጣን መሐሙድ አቡ ዋፋ መገደላቸው ነው የተነገረው። እንደ አውሮፓውያኑ የዘመን ቀመር ጥር 19 በእስራኤልና በሀማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ የከፍተኛው የአየር ድብደባ እንደሆነ እየተነገረ ነው። ይህንን ዜና አለም እየተቀባበለው ነው። እንደተለመደው ደግሞ እስራኤልን እያወገዙ ያሉት የጋዛ የተኩስ አቁም ስምምነትን ለማራዛም የተደረገው ውይይት ከስምምነት ላይ መድረስ ሳይቻል ነው የቀረው። ይሄ ነው እንግዲህ ከፍተኛ የሆነ ውጥረት ቀጠናው ይከሰታል ከዚህ በኋላ ሀገራት እየተቧደኑ ወደ ጦር ሜዳው ሊገቡ ይችላሉ ብሎ አለም እየሰጋ ያለው ማለት ነው። በርካታ ፍልስጤማውያን እንግዲህ በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ የአየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱ የአይን ምስክሮች ተናግረዋል። በርካቶችም ተደናግተዋል። እንደ አይን ማኝ ምስክሮቹ ከሆነ ከሀያ በላይ የሚሆኑ የእስራኤልን የጦር አውሮፕላኖች የተመለከቱት ከዚያም አውሮፕላኖቹ በጋዛ ከተማ ራፋ፣ ካን ዩኒስ ኢላማዎች ላይ ቦምብ ማዝነብ መጀመራቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ መከላከያ ሚኒስትር እስራኤል ካትስ ጥቃቱ እንዲፈጸም ማክሰኞ ጠዋት ማዘዛቸውን የጠቅላይ ሚኒስትር ጽህፈት ቤት መግለጫ ነው ያስታወቀው። የመረጃ ከደቂቃዎች በፊት ነው የወጣው ና ይህ የሆነው እንግዲህ ሐማስ ታጋቾችን ለመልቀቅ በተደጋጋሚ የሚተኛ በመሆኑ እንዲሁም ደግሞ ከአሜሪካው ፕሬዚዳንት መልክተኛ ስቲቭ ዊትኮቭ እና ከአደራዳሪዎች የቀረበለትን ምክረ ሀሳብ በሙሉ ውድቅ ማድረጉን ተከትሎ ነው ብለዋል። እስራኤል እንግዲህ ከአሁን በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃ አጠናክራት ትቀጥላለች ሲልም ነው ያከለው። የጥቃቱ እቅድ በሳምንቱ መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖለቲካ አመራሩ ተቀባይነት አግኝቷል ብለዋል። እንግዲህ ይህ መረጃ በጣም ሰፊ መረጃ ነው ማለት ነው። እኛ ግን ይህንን በጥቂቱ ካጋራ ናችሁ ወደ ሌላው ነው መግባት የምንፈልገው ማለት ነው። ደቂቃችሁን ብዙ እንዳናረዝመው እና ሌላው ምንድ ነው በጣም ዓለም እየተነጋገረበት ያለው ትራምፕ ከሩሲያ ፕሬዚዳንት ጋር ከመወያየታቸው አስቀድሞ በበርካታ ነጥቦች ላይ እንደተስማሙ ነው የተገለጸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩክሬን የሰላም ስምምነት ዙሪያ ከሩሲያ አቻቸው ብላድሚር ፑቲን ጋር ያደርጉታል ተብሎ በጉጉት ከሚጠበቀው የስልክ ውይይት በፊት በርካታ ነጥቦች ላይ ነው ስምምነት ላይ እንደደረሱ እየተነገረ ያለው ትራምፕ ማክሰኞ ጠዋት ከፑቲን ጋር እንደሚነጋገሩ ትሩዝ በተሰኙ ማህበራዊ ሚዲያዎች ላይ ለጥፈዋል። ማክሰኞ ጠዋት ማለት ዛሬ ነው። ፕሬዚዳንቱ አክለውም ምንም እንኳን ብዙ ሊሰራባቸው የሚገቡ የስምምነቱ አካላት ይቀራሉ ብለዋል። እያንዳንዱ ሳምንት ከሁለቱ ወገኖች 2500 ወታደር ይቀጥፋል፣ እናም አሁኑ ማብቃት አለበት። ከፕሬዚዳንት ፑቲን ጋር የሚደረገው የስልክ ውይይት በጣም በጉጉት እጠብቃለሁ ሲሉ ነው የጻፉት፣ ትሩዝ በሚባለው ሶሻል ሚዲያቸው። ዶናልድ ትራምፕ ቀደም ሲል ለጋዜጠኞች የሰላም ስምምነት ላይ የተኩስ አቁም ላይ መድረስ እንችል እንደሆነ ሰላም ማምጣት እንችል እንደሆነ እናያለን። እናም ደግሞ ይህንን ማድረግ የምንችል ይመስለኛል፣ ሲሉ ነው ግምታቸውን የተናገሩት። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ደግሞ ትላንትና ማለት ነው ሰኞ ምሽት ባደረጉት ንግግር ፑቲን ጦርነቱን አራዝሟል፣ ሲሉ ነው የከሰሱት። ይህ ምክረ ሀሳብም ከረጅም ጊዜ በፊት ተግባራዊ ሊሆን ይችል ነበር ያሉት ሚኒስትሩ፣ በጦርነት ውስጥ እያንዳንዱ ቀን በጣም የሰው ህይወት ማለት ነው ሲሉ ነው የተናገሩት። በትራምፕ አስተዳደር ወገን እንግዲህ እስካሁን ድረስ የተኩስ አቁም ውይይት ምን ደረጃ ላይ እንዳለ ወጥነት የሌላቸው መረጃዎች ነበሩ። በነገራችን ላይ የኢትዮጵያና የኤርትራ ነገርም እየተካረረ ሄዷል። ሁለቱም ወደ ድንበር ጦራቸውን አስጠግተዋል። ይህም ማለት እንግዲህ በተለይ ደግሞ አሰብን በተመለከተ ኢራን በጣም ረብጣ ቢሊዮን ዶላሮችን ፈሰስ እንዳደረገች በቀደምታ ነግረናችሁ ነበረ። ኢትዮጵያ ወደ ጦርነቱ ምትገባ ከሆነ እንግዲህ ኢራንም ዝም ብላ እንደማትቀመጥ ይታወቃል። ነገሮችን እግዚአብሔር ካልቀለበሰልን የእኛን ሀገር ጨምሮ መላው አለም በሚባል ደረጃ የጦርነት ጉሳማ ላይ ነው። ያሉት ዶናልድ ትራምፕ እንኳን ወደ ስልጣን ከመጡ እንግዲህ ስንት ሀገርን እንደደበደቡ ዜናዎች አሉ፣ ምስክሮች ናቸው። እናንተም ማለት ነው ለትለት የሚወጡ ዜናዎች እጃችን ላይ ባሉ ስልኮች የምናየው ነው። እና አለም ከፍተኛ የሆነ ውጥረት ውስጥ ነው ያሉት ማለት ነው። አሁን ደግሞ የምንሻገረው ወደ መቄዶኒያ ነው። የአሜሪካ ግዛት ወደ ሆነችው ወደ መቄዶኒያ ነው የምንሻገረው። መቄዶኒያ እንግዲህ ወደ ሰዎች አልቀዋል። ጉዳዩን ደግሞ አሳዛኝ የሚያደርገው 14 ዓመትና ከ14 ዓመት በታች የሆኑ ህጻናትም ናቸው እዛ ዳንኪራ ላይ ተገኝተው ህይወታቸው የተቀጠፈው ማለት ነው እድሜያቸው ከ14 ዓመት እና 14 ዓመት በታች የሆኑ ናቸው የእሳት አደጋ ሰለባ የሆኑት። የኮካኒ ሆስፒታል ኃላፊ ክርስቲና ሴራፊሞ ብስካ ለሀገር ውስጥ መገናኛ ብዙሀን እንደገለጹት እዚያ ሕክምና እየተደረገላቸው ያሉ አብዛኛዎቹ ታካሚዎች ከ14 እስከ 25 እድሜ ያላቸው እንደሆኑ ተናግረዋል። ከታካሚዎች ውስጥ ሰለባዎቹ እንግዲህ የተቃጠሉ እና የካርቦን ሞኖክሳይድ መመረዝ እንዳለባቸው ተነግሯል። ሀምሳ ዘጠኝ ሰው በአንድ ጀንበር እንግዲህ ትልቅ ነው። አንድ የዳንኪራ ቤት ማለት ነው የተነሳ እሳት የሰሜን መቄዶንያ ቀውስ አስተዳደር መካከል የሆኑት ስቶጆኒ አንጀሎ እንዳሉት እቅዱ በሀገሪቱ በሚገኙ የተለያዩ ሆስፒታሎች ክፉኛ የተጎዱትን ለማንቀሳቀስ እና ለማገዝ ነው ብለዋል። እና በኮካኒ የተነሳ እሳት ቃጠሎ ከባድ ጉዳት የደረሰባቸው ሰዎች በጣም በርካቶች ናቸው። የአውሮፓ ሀገራት ደግሞ ከፍተኛ ሆስፒታሎች በመጠቀም ለማጓጓዝ ዝግጅት እየተደረገ ነው ማለት ዘጠኙ ህይወታቸው ቢያልፍም ቁጥሩ እንደሚያሻቅብ ግን እየተነገረ ነው። ምክንያቱም ኮማ ውስጥ እየገቡ በጣም በእጅጉ እየተጎዱ እንዳሉ እየተነገረ ነው። ፕሬዚዳንት ጎርዳን ሲልጃኖብስካ ዲብስካ በስኮፔ በሚገኝ ሆስፒታል የተቃጠሉት ተጎጂዎችን ጎብኝተው ከህንፃው ውጭ የሚጠባበቁ ወላጆችን አነጋግረዋል። እጅግ በጣም አስፈሪ ነው፣ ይሄ እንዴት እንደተፈጠረ ለማመን ይከብዳል ብላ አንዷ በመሪር ሀዘን ስታለቅስ ታይታለች ማለት ነው። ቪዲዮች የተጋሩ ነበረ። እጅግ በጣም አስፈሪ እንደሆነ ብዙዎቹ ተናግረዋል። እንግዲህ ባለስልጣናቱም የቦታውን የፈቃድ አሰጣጥ የደህንነት አቅርቦቶችን በማጣራት ላይ ነው ያሉት። በነገራችን ላይ ይህች ሀገር እንግዲህ መቄዶንያ ማለት ነው። እጅግ በጣም የተቀደሰች የተባረከች ስመ ጥሩ የሆነች ከተማ ነበረች እና የተቀደሰች ግዛት በመባል ትታወቃለች ማለት ነው። በባልካን ያለች ሀገር ናት። ከ1991 ዓ ም ጀምራ ዩጎዝላቪያን ተላቃን ሀገር በነጻነት የቆመች ሀገር ናት ማለት ነውና የመቄዶንያን ታሪክ ስንመለከት ከጥንት ጀምሮ የተለያዩ ታሪኮችን እያስተናከደች ናት። በጥንት ጀምሮ የግሪክ ከተሞችን የሮማ ኤምፓየሮች ኢምፓየሮች አካል ነበረች ና አሁን ደግሞ የተለያዩ ባህሎች ሃይማኖቶች በዚች ከተማ ይገኛሉ ና በነገራችን ላይ የተቀደሰች ከተማ አሁን ግብረ ሰዶማውያን የሚርመሰመሱባት ሆናለች። መቄዶኒያ የሐዋርያው ቅዱስ ጳውሎስ ከጎበኛቸው ቅዱስ ቦታዎች አንዷ ናት። ሐዋርያው ቅዱስ ጳውሎስ በስራ ላይ በነበረ ጊዜ ማለት ነው እና በአዲስ ኪዳን መሰረት ቅዱስ ጳውሎስ በሁለተኛው የሚስዮን ጉዞ ወቅት መቄዶኒያን እንደጎበኘ ይናገራል እና ይህ ክስተት በሐዋርያ ስራ ምዕራፍ 16 ቁጥር 9 እስከ ድረስ በዝርዝር ተጽፏልና በዚህ ጉዞ ወቅት ቅዱስ ጳውሎስ ከባለስልጣኖቹ ጋር በመሆን በፊልጵስዮስ ወይ ደግሞ በመቄዶኒያ ውስጥ የሚገኝ ከተማ እዛ ላይ ሰበካን አካሂዶ ነበረ፣ የእግዚአብሔር ቃል ሰብኮ ነበረ። በዚህ ከተማ ውስጥ ታዲያ ሊዲያ የተባለ ሴትና ቤተሰቧም ተጠምቀው የክርስትና እምነት ተቀባይ ሆነው ነበረና ይህ እንግዲህ በአውሮፓ ውስጥ ክርስትና እምነት መስፋፋት እንደመጀመሪያው ምሳሌ የሚቆጠርባት ከተማ ናት። መቄዶኒያ በጳውሎስ ዘመን የሮማውያን ግዛት አካል ነበረች። ክርስትና የጤና እምነት መስፋፋት በዚህ አካባቢ ውስጥ እጅግ አስፈላጊ የሆነና ከፍተኛ ለውጥ ያመጣች ቦታ ናት ማለት ነው። እና መቄዶኒያ እንግዲህ በጳውሎስ ዘመን የሮማውያን ግዛት አካል ነበረች። የክርስትና እምነት መስፋፋት በዚህ አካባቢ ውስጥ እጅግ አስፈላጊ ሆኖ እስከ አሁን ድረስ የቀጠለ ነበረ። እንዳለመታደል ሆኖ አሁን ች ሀገር በግብረ ሰዶማውያን የተጠለቀለቀች ሀገር ሆናለች። እግዚአብሔር ቀን ካልመጣ በስተቀር አሁንም እነዚህ መቅሰፍቶች እንደሚቀጥሉ ነው ምልክቶች የሚያሳዩት። ሐዋርያው ቅዱስ ጳውሎስም በመቄዶ ያ ውስጥ ያደረገው ስራ በክርስቲያኖች ውስጥ ታውቃላችሁ፣ በእኛ ታሪክ ውስጥ በጣም ትልቅ ቦታን የሚይዝ ነው እና በዚች ሀገር ነው እንግዲህ ይህ ሁሉ ዘግናኝ የሆነ እልቂት እየተፈጠረው። ይሄ ድንገተኛ አደጋ ነው መባልም አይችልም። ምክንያቱም እነሱም ራሱ ድንገተኛ አደጋ ነው እያሉ አይደለም። ከፍተኛ የሆነ ምርምር ይፈልጋል ብለው መርማሪዎች እዛ አካባቢ ላይ ነው ያሉት። እስካሁን የወጣ መረጃ ባይኖርም እንግዲህ 59 ሰዎች ናቸው ያለቁት። ይህም እንግዲህ ከ14 እስከ 25 አመት ያሉ ወጣቶች ናቸው ያለቁት። እዚህ ከፍተኛ የሆነ መጠጦች ዘፈኖች ምናምን የሚካሄዱበት ቦታ ነው ማለት ነው። እኛ ፈራጅ አይደለንም። በእርግጥ ሁላችንም በእግዚአብሔር ፊት እርቃናችንን ብንቆም ማናችንም ንጹህ አይደለንም። ነገር ግን ደግሞ በተለይ አሁኑ ወቅት ወደ እግዚአብሔር የምንቀርብበት ስለሆነ ከእንደዚህ አይነት ነገሮች እንድንቆጠብ ይሄ መማሪያ ይሆናል በሚል ነው ወደ እናንተ ያደረስነው ማለት ነው። ቤተሰቦቻችን፣ እግዚአብሔር አምላክ እንግዲህ ከድንገተኛ መቅሰፍት እንዲሰውረን ሀገራችንን ብሎ ማለማችንን ሰላም እንዲያደርግልን በዚህ የጾሙ ወቅት ከገባንበት ውጥረት ከቀባንበት ኃጢያትና ወንጀል የተጠናቀቀበት እንዲሆን ሁላችሁም በየራሳችሁ ልትጸሉ ይገባል። ለማለት ወዳለው መረጃዎቹ እነዚህን ይመስላሉ። በቀጣይ ደግሞ መረጃ እስከምንገናኝ ቸር ቆየልን።